አዎን ይሄ ነገር ብዙ ጊዜ የሚነገር ነው፣ መነገርም አለበት ነው። አዎን ያገባችሁም ባሎች፣ ወንዶች ያላገባችሁም አግቡ። አንድ ብቻ ሰው ሁለት፣ ሶስት፣ አራት የሙስሊምን ልጅ ማለት ነው። ሙስሊም እንጂ ሌላ ሊያገባት አይቻልም። ይህ ከሆነ ካገባች ጥሩ ነው። ካላገባች ሴት ናት፣ ሰው ናት፣ እና ትሸነፋለች። ሰባኪ፣ ሲህሩ ሱማ መስተፋቅር ሰሪው፣ የተለያየ ድግምት አይነት፣ የአስሞት አይነት ሚሰራ መጥተዋልና ብዙ እህቶቻችን ያከፈሉ፣ እንዳውም አንድ የሆነ ቦታ ስሙን አልጠቅስላችሁም፣ የሁጃጆች ልጆች ኒቃቢስት የሆኑ ማለት ነው ወንዶች እናገባችሁም ሲሏቸው ጊዜ ተናደው ኒቃባቸው ጅልባባቸው ገፋ፣ አዘናላ ሚን ዛሊክ ጴንጤ አክፊሮ አድርተዋቸዋል። እዚህ በቅርብ በሀገራችን ከተማ ማለት ነው የሙስሊም ሸባቦች፣ አደራ አደራ፣ የአላህ አደራ። የአላህ አደራ እህቶቻች ተንከራተቱ፣ ነው ውጭም የሄዱ ችግሯቸው ነው ዓረብ የተጫወተባቸው ነው ጉልበታቸው፣ ውበታቸው፣ ክቢራቸው ህጋቸውን ድረስ የተደፈረ ነው ማለት ነው እና እንደዚህ ከፍረው የሄዱ ነው። ኢዘን እንግዲህ በአፌሩች ዘማን ወንዶች ይበዛሉ ሴቶች ያንሳሉ ብለዋል፣ ማለት ወንዶች ያንሳሉ ሴቶች ይበዛሉ ብለዋል። ኢዘን ሴቶች ከበዙ አንድ ለሁለት ለሶስት ካላደረግ ችግር የለ ማለት ከባድ ችግር ሊመጣ ነው። ኢዘን እህቶቻች በዚህ ነገር ነገሩን አቃልሉ።

ጀዛክላ ረ ይህታችን ትልቅ ነገር ያስታወሰሽው አለ። ጀዛሽን በጥሩ ይክፈልሽ፣ ይመልስልሽ። በዚህ ዙሪያ በጣም ሊነገር የሚገባ ጉዳይ ነው። ወንድሞቻችን ወላሂ በጣም ያሳዝነው። ምነው ወንድ ባለበት አገር እስልምና ባለበት አገር እህቶቻችን፣ ደግሞ ድሮ አያቁም ነበር፣ ዛሬ ያውቀዋሉ። ቲዳር ይፈልጋሉ። ናድር ነው ቲዳር ማይፈልግ እህቶቻችን። ታዲያ ሴቶች ደግሞ የኢስላም ሴቶች ሐያ ሼም አላቸው፣ አግባኝ አትልም አንተው ነው ለሱ መድረስ ያለብህ። ወንድ አርጎ የፈጠራ። ለምንድን ነው ታዲያ ከሱስ ነፃ ወጣ ሱናን አውቃ ተውሂድን አውቃ እንዲህ ወጣት ሆነ ፍላጎት እያለህ እክትላጥ ያለበት ሀገር ነው ብዙሃኑ መገናኛ ከሴት ጋር በብዙ መልኩ መገናኘታል። በዚህ ሀገር ላይ ወላሂ እህቶቻችን፣ እንዳውም በዚህ ዘመን ከትንሽ ጊዜ በኋላ ካለው ኮንዲሽን አኳያ ወደ ዋጅ የሚሆንበት ደረጃ ደረሰ ነው ያለው። ካላደረግነው የምንጎነጅንበት ደረጃ ደረሰ ነው ያለው። የድህነት ፍራ ነው ብዙ ጊዜ ዳይነት። አላህ ነው የሚያበላው። አንድ ሚስት ይዘህ ሙጭጭ ብትል ዳይነት ከወሰነ አይቀርም። ሁለት ሶስት የምታገባ ርዝቃቸው ነው የሚበሉት። አርባን ወለት፣ ሶስትም ወለት፣ አስርም ወለት አላህ ነው የሚረዝቀው። ናና ርዝቁ ወእያሁም እኛ በቁርአን አላመነት ታግባረ ካላዋልነው እኮ አላመነበትን ያስተኛል ኢዛን እናግባ። ኢታችን ትልቅ ነገር የመከረችው ጀዛኪላሁ ኸይረን። ባልሽን ሳሊ ያላ